ሰዓቱ ሲደርስ ከዚህ በፊት የሰመሽው ነገር እንዲሆን አልፈልግም። አላደረግም እያልኩ ያለሁት ይሄ ጌም ጌም ነው። እኛ ግን ከቲክቶክ ውጭ ያለ አይደለም። እኔ ካሸነፍኩኝ ፕሮፖዝ አደርጋለሁ። ጌድ ሲጀመር እሷ ብታረግ ነው እንጂ ፈን የሚሆነው

እኔ ፕሮፖዝ አደርጋለሁ፣ አንቺ አትሊስት ቀሚስ ለበሽሽ። ትክክለኛ ለምሳሌ ፒክኒክ ላይ ቀሚስ ነው የለበስኩት፣ ምክንያቱም ትክክለኛ ሞመንቱ ሊመጣ የሚችለው ነው። የግድ በቀሚስ ነው ፕሮፖዝ ማድረግ፣ ቱታ በቱታ

ወይ መልኬ ምንድነው ሚታረገችው? ምንድነው የምታወራው? ጌድና እና ሲጻፈው ጋይስ፣ ስትሪኬ እንዳይወሰድ ሁለት ቅጣት ነገር ያለው። ሶስተኛ ደግሞ ፊት ላይ ዋን ቦጭ ቦጭ ታደርጋለች። ጋይስ፣ ስትሪኬ እንዳይወሰድ አደራ አደራ

እናንተ አስራ ሁለት ሺህ ምናምን ስኔፕስ ታደርጎኛ የምወዳችን አይወከብም እንዴ? እኔ ዝም ብዬ ነው። አድሪያና አታሳዘንሽም እንዴ? ሁሉ ለማሸነፍ እሷ ወይ ስግጥ ብሎ እንትን እያለ ከስር ከስር ከልጆቿስ፣ ስሚኝ አሁን ነው እንትን የምትሉ ተገጣልኝ። አቤል አልፈልግም ሔርሜላ

ማን አለ ወይም ደግሞ ተንበርክገ፣ ይቅርታ የኔ እናቴ የኔ ንግስት፣ አስቀየምኩሽ፣ አስከፋውሽ፣ ቀንሽን ሩን አረኩብሽ፣ በላ ጎድ የኔ እናት፣ የሰራችሁትን ካንስል እያደረግ ትመልሳታለህ። ፕሮፖዝ አደረግልሻለሁ፣ ቀለበት ይ መጡ ጎሄድ አይ እኔ ቀለበት አልፈልግም። ምን ፎርጂድ ቀለበት ምን ያደርግልኛል? ጀስ ሴ ዋት ዩ ሃቭ ቱ ሴ ኖ። ለትክክለኛዋ ሚስት ያስቀመጥኩት ፕሮፖዛል ዩ ቲንክ ፎርጂድ ነው? ይሄ ታሬ ለትክክለኛዋ ሚስት ስጣታ። ሱን አልፈልግም። አሁን እኮ ከሷ ጋር አውቀሽ ነው ያደርግልሽው ሔርሜላ። ከሷ ጋር እንዳንደባበር ደባበር ብዬ እኮ፣ ከሷ ጋር እንዳን ደባበር ብዬ ፕሮፖዝ ማድረግ አልፈልግም አሉሽ። ዩ ሲም ላይክ ጥሩ ነገር ስታይ ለራስሽ ነው የምትመኘው። ከሰው መቀማት ራሱ ተወጃለሽ። ዛስ ይታል ጥሩ ነገር የት አለ? አልታየንም። ይሄ የሆነ ቀይ ነጥብ ህንዶች እዚህ ጋር የሚያደርጉት ነገር ይታየኛል። ሌላ አልታየኝም። አቤል ውሃ ውጭ ውጭ ልታረግ ነው

የሚያናዱኝ ቢያንስ አበባ እንኳን መጥቶ አይሞሉም እኮና እኔ አስር ሺህ ጊዜ እንደበግላለሁ እንጂ መቼም ቢሆን ለሔርሜላ ቀለበት አላስ አመጣው ከሚስቱ አላለም። ንዩ ማርክ ጋይስ አንድ ሰው አንድ አበባ